ሶስት ሀሳቦችን ነው የምናየው። እግዚአብሔር በመስቀሉ ላይ ኃጢአትን ሁሉ ኃጢአት የተባለውን ሁሉ እግዚአብሔር በመስቀሉ ላይ በክርስቶስ ኢየሱስ ስጋ ላይ እንደፈረደበት አንዳንድ ነጥቦችን እናያለን። ሁለተኛ፣ በመስቀሉ እግዚአብሔር ከራሱ ጋር አስታርቆናል። በክርስቶስ ኢየሱስ መስቀል ወይም ደግሞ በስጋው ላይ በተፈጸመው ቅጣት ላይ ከዛ ቅጣት የተነሳ ክርስቶስ ኢየሱስ በስጋው ላይ በከፈለው መስዋዕትነት የተነሳ እኛ ከእግዚአብሔር ጋር አዲስ ህብረትን፣ ቤተሰብነትን አግኝተናል። አንዳንድ ነጥቦችን በዚህ እንመለከታለን። ሶስተኛ ደግሞ በመስቀሉ የተገኘውን ነፃነት ምን እንደሆነ አውቀን ለህይወታችን የሚጠቅመንን ታላላቅ ነገሮች እንማራለን። የእግዚአብሔር ቃል ህያውና የሚሰራ ሁለትም አፍ ካለው ሳይፍልቅ እጅግ የተሳለ ነው ይላል የሚሰራ ነው፣ ህያው ነው። እኛን ደግሞ ህያዋን ያደርገናል። ስለዚህ ጌታ የሱስ ክርስቶስ በመስቀል ላይ የከፈለውን ዋጋ ስናውቅ ህይወታችን ወደ ነፃነት አለም ይገባል። ከተያዝንበት እስራት እንፈታለን። የእግዚአብሔር ቃል ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ስለዚህ በመስቀሉ ቃል በወንጌሉ ቃል በእውነት አምነን መዳንና መፈወስ ድንን መቅረታል። መንፈስ፣ ነፍስ፣ ስጋችን መፈወስ አለበት። አእምሯችን፣ ሀሳባችን በክርስቶስ ኢየሱስ ሞት እና ትንሣኤ ምክንያት በወንጌሉ ቃል አምነን የፈውስ አለም ውስጥ መግባት አለብን። እግዚአብሔር ቃል የፈውስ ቃል ነው። እግዚአብሔር ቃል የእምነት ቃል ነው። የመዳን ቃል ነው። የቅድስና ቃል ነው። የቤዛነት ቃል ነው። የእምነት ቃል ነው። የሀይል ቃል ነው። ስለዚህ በዚህ የእውነትና የኃይል ቃል የመንፈስና ህይወት የሆነውን የእግዚአብሔርን ቃል ተቀብለን ስለ መስቀሉ ስራ ስለ ወንጌሉ ስራ እውነተኛ ህይወት ኖሮን አርነት እንወጣለን ማለት ነው። ፍቅርና ፍርድ የተገናኙበት በመስቀሉ ስራ ነው። የእግዚአብሔር ፍቅርና የእግዚአብሔር ፍርድ የተገናኙበት እኛ ነፃ የወጣንበት የመስቀሉ ስራ ነው። ጌታችን ኢየሱስ ክርስቶስ በስጋው ላይ የከፈለው በነፍሱ ላይ እየከፈለው መስዋዕትነት ነው። እግዚአብሔር በመስቀሉ ላይ በኃጢአት ሁሉ ላይ ፈርዷል። ወይም ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ ስጋ ላይ በኃጢአት ሁሉ ላይ ኃጢአት የተባለውን ነገር ፈርዶበታል። ይህንን ስንል አንደኛ እግዚአብሔር በመስቀሉ ኃይሉን ገልጧል። እግዚአብሔር በክርስቶስ ኢየሱስ መስቀል ሞት ምክንያት ወይም ደግሞ በክርስቶስ ኢየሱስ የነፍስና የስጋ መስዋዕትነት እራሱን አሳልፎ መስዋዕት በማድረጉ ኃይሉን ገልጧል ቅድም ባነበብኩት ክፍል በአንደኛ ቆርንቶስ ምዕራፍ አንድ ቁጥር 18 ላይ የመስቀሉ ቃል ይላል የመስቀሉ ቃል የወንጌሉ ቃል ወይም ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ የተናገረው ቃልና ድምፅ ማለት ነው አምላክ ሆኖ ሳለ ራሱን ባዶ አደረገ ራሱን አዋረደ ከክብር ስፍራ ወርዶ እኔና እናንተን ለማዳ ከሁሉ በታች ሆነ ስለ ሁሉ ድሃ ሆነ ስለ ሁሉ ምንም የሌለው ሆነ በምድር ላይ ስለ እኔና ስለ እናንተ ተንከራተተ። በመስቀል ላይ ዋጋ ከፈለ፣ በደዌ ደቀቀ፣ ተሰደበ፣ ብዙ ዋጋ ከፈለ፣ ደሙን አፈሰሰ። ስለዚህ የመስቀሉ ቃል ጌታ ኢየሱስ ክርስቶስ በመስቀል ላይ ራሱን መስዋዕት ሲያደርግ፣ ዋጋ ሲከፍል፣ ደሙን ሲያፈስ፣ ሲደበደብ፣ ሲገረፍ በጅራፍ፣ ይሄ የመስቀል ቃል ወይም ደግሞ የመዳን ቃል የወንጌሉ ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ ራሱ እግዚአብሔር ነበረ። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ በቀራኔው መስቀል ላይ መስዋዕት ሆኖ ራሱን የዓለም ሁሉ ዓለም ሁሉ እንዲድን ራሱን መስዋዕት ሲያደርግ በመስቀል ላይ የተናገረው ድምፅ ማለት ነው። አብ በልጁ በኢየሱስ ክርስቶስ መስቀል ላይ ተናገረን፣ በአንድ ልጁ ተናገረን፣ ፍቅሩን ገለጠ። ስለዚህ የመስቀሉ ቃል ይላል ሐዋርያ ጳውሎስ፣ ለሚጠፉት ሞኝነት ነው፣ ለማያምኑበት ይሰናከሉበታል፣ ሞኝነት ነው። ለእኛ ለምናምን ለእኛ ለምንድን ግን ለተቀበል ነው ግን የእግዚአብሔር ኃይል ነው። ስለዚህ እግዚአብሔር በክርስቶስ ኢየሱስ ስጋ ላይ ወይም ደግሞ መስቀል ሞት ላይ ኃይሉን ገልጧል። ሮሜ መጽሐፍ ምዕራፍ 1 ቁጥር 16 ላይ ሐዋርያው ጳውሎስ ለሮሜ ሰዎች እንደዚህ ይናገራቸዋል። በወንጌል አላፍርም ይላል። በወንጌል አላፍርም ምክንያቱም አስቀድሞ ለአይሁዳዊ ደግሞም ደግሞ ለግሪክ ሰዎች ለአይሁዳዊም ለግሪክ ሰዎችም ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። ለሚያምኑ ሁሉ የመስቀሉን ቃል የክርስቶስን ሞት በመስቀል ላይ ዋጋ መክፈል ለምናምን የእግዚአብሔር ኃይል ነው። የእግዚአብሔር ኃይል በሕይወታችን ይገለጣል። ሐዋርያው ጳውሎስ ይህንን ነገር ስለተረዳ እና ስለተገለጠለት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ስለዚህ እግዚአብሔር በመስቀሉ ወይም ደግሞ በክርስቶስ ኢየሱስ ስጋ ላይ ወይም ራሱን መስዋዕት በማድረጉ በቀራኒው መስቀል ላይ በመሰቀሉ ራሱን መስዋዕት በማድረጉ በፈቃዱ ነፍሱን መስጠቱ ኃይሉን ገልጦበታል። ሁለተኛ ደረጃ ክብር ለእግዚአብሔር ይሁን። እግዚአብሔር በመስቀሉ ላይ ፍቅሩን ገልጧል። ዘላለማዊ ፍቅሩን ገልጧል። በአዳምና በሔዋን ኃጢአት ምክንያት ዓለም ሁሉ ኃጢአትን ለበሰ፣ ኃጢአትን ወረሰ እርግማንን ወረሰ አለመታዘዝን ወረሰ ያንን አለመታዘዝ ያንን እርግማን ለመስመር ያንን ኃጢአት ለመደምሰስ እግዚአብሔር አንድያ ልጁን ወደ ዓለም ላከው ወደ ዓለም ሲልከው በመስቀል ላይ ተሰቅሎ ስለ እኔና ስለ እናንተ እርግማን እንዲሆን ኃጢአት እንዲሆን ሁሉ ነገራችንን ኃጢአታችንን ደቡያችንን ሁሉ በስጋው ላይ በመስቀል ላይ በመሰቀል ተሸከመ እኛን ነፃ ለማውጣት ይህንን ደግሞ እግዚአብሔር አብ ፍቅሩን የገለጠበት ነው። በልጁ በኢየሱስ ክርስቶስ ሞት ወይም ደግሞ መስቀል ስቅላት ላይ እግዚአብሔር አብ ዘላለማዊ ፍቅሩን ለእኔና ለእናንተ ገልጧል። ስለዚህ እግዚአብሔር በኢየሱስ ክርስቶስ ሞት ወይም ደግሞ መስቀል ስቅላት ምክንያት በመሰቀሉ ምክንያት ኃይሉን ክብሩን ገልጧል። ኃያልነቱን ታላቅነቱን፣ ኃጢያትን ማሸንፉን፣ ሰውን መውደዱን፣ ፍቅሩን ገልጧል። ሮሜ አምስት ስምንት ላይ ሐዋርያው ጳውሎስ ስለ ሮሜ ሰዎች እንደዚህ ይናገራቸዋል፤ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለእኛ ሞቷል። ገና ኃጢአተኞች ሳለን፣ እኔና እናንተ በእናታችን ማሐፀን ገና ሳንፈጠር፣ ገና ሳንጀመር እግዚአብሔር ከሩቅ አይቶ መርጦናል እና ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል ይላል። እንደገና እግዚአብሔር ለኛ ያለውም የራሱን ፍቅር ያሳያል። ምን ያህል እንደወደደን፣ ምን ያህል እንደወደደሽ፣ ምን ያህል እንደወደደን፣ ዓለምን ሁሉ እንዴት እንደወደደ አስቀድሞ ገና ኃጢአተኞች ሳለን፣ ደካሞች ሳለን፣ ሳንፈጠር እግዚአብሔር ልጁን ኢየሱስ ክርስቶስን አሳልፎ ሰጥቶናል። በበጎ ፈቃዱ እግዚአብሔር በክርስቶስ ኢየሱስ መስቀል ስቅላት በሞት ምክንያት ታላቅ ፍቅሩን ዘላለማዊ ፍቅሩን ገልጧል። ታላቅ ኃይሉን ገልጧል። ሰውን መውደዱን ገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ዓለሙን ሁሉ ወዶ አንድያ ልጁን ወደ ዓለም ላከው። ወደ ዓለም ሲልከው አንድያ ልጁ ጌታችን ኢየሱስ ክርስቶስ በመስቀል ስቅላት ራሱን መስዋዕት አድርጎ ለዓለም ቤዛ ሆኗል። ይህንን ቤዛ የሆነንን በኃጢአታችን ፋንታ ለእኛ ኃጢአት ሆኖ ዋጋ የከፈለልን በእኛ እርግማን ፈንታ እሱ እርግማን ሆኖ በእንጨት ላይ የተሰቀለው በእንጨት ላይ የሚሰቀል እየተረገመ ይሁን ተብሎ እንደተጻፈ በብሉይ ኪዳን በእንጨት ላይ የሚሰቀል የተረገመ ሰው ጌታ ኢየሱስ ክርስቶስ ስለእኔና ስለእናንተ ኃጢአት ግን ስለእኔና ስለእናንተ እርግማን ግን ራሱ ኃጢአት ሆነ ይላል። እራሱ እርግማን ሆኖ በመስቀል ላይ በስጋው ላይ ዋጋ ከፈለ። ስለ እኔ ኃጢአት ሆነ፣ ስለ እኔ እርግማን ሆነ፣ ደዌን ተቀበለ። ላንተም እንደዚሁ ለአንችም እንደዚህ፣ ለዓለም ሁሉ ግን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆን ዘንድ ስልጣን እሰጣቸው ይላል። ዛሬ ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ እንደከፈለልህ ከሲዮን ሊያድንህ፣ ከዘላለም ፍርድና ኩነኔ ነፃ ሊያወጣ ከስጋ ሞት በኋላ በስጋ ዛሬ ብትሞት ነገ ወይም ደግሞ ዛሬ ህይወት ቢያል ሌላ ዓለም አለ፣ ሌላ ደግሞ ህይወት አለ፣ የሚቀጥል ህይወት አለ። ግን ያ የሚቀጥለው ህይወት ወይ ገነት ነው ወይ ደግሞ ሲኦል ነው። ስለዚህ አሁን ዛሬ ይህን መልዕክት የምትሰማ ወይም ይህን መልዕክት የምትሰሚ የምታዳምጭ እህቴ፣ የምታዳምጥ ወንድም፣ የምታዳምጡ ሰዎች ለነፍሳችሁ ቤዛ የሆነ ጌታ ኢየሱስ ክርስቶስን ዛሬ ወደ ህይወታችሁ ልትቀበሉት የዘላለም ህይወት ታገኛላችሁ። ለዘላለም ህይወታችሁ ከጌታ ኢየሱስ ክርስቶስ ጋር ይሆናል። ከዘላለም ፍርድ ከኩነኔ፣ ከሲኦል ታመልጣላችሁ። ከስጋ ተለይታችሁ በስጋ ብትሞቱ ከዛ በኋላ ነፍሳችሁ የምታርፍበት አንድ ቦታ አለ። ወይ ሲኦል ነው ወይ ገነት ነው፣ ወይ ከጌታ ጋር ነው ወይ ከሰይጣን ጋር መቃጠል ነው። መጽሐፍ ቅዱስ ሁለት ቦታ ብቻ እንዳለ ይናገራል አንዱ ሲኦል አንዱ ገነት ነው። በምድር ላይ ሆነ ጌታ ኢየሱስ ክርስቶስን አሁን ብትቀበል የዘላለም ህይወት አለ። የዘላለም ህይወት ማለት የመንግስቱ ወራሽ፣ የእግዚአብሔር ልጅ ስልጣን ያለ፣ የርስቱ ተካፋይ፣ የሰማያዊ ዜግነት ያለ ልጁ ሆንክ ማለት ነው። ስለዚህ ዛሬ ኢየሱስ ክርስቶስን ብትቀበል ከሲኦል ታመልጣለ። ከዘላለም ፍርድ ከኩነኔ ታመልጣለ ከደዌ ከበሽታ ከስቃይ በምድር ላይ ካለው ችግርና ሰቆቋ ሁሉ ነፃ ነጻ ትወጣለ። እግዚአብሔር አምላካችን ወይም እግዚአብሔር አብ አባታችን በልጁ በኢየሱስ ክርስቶስ ሞት በመስቀል ስቅላቱ ላይ በስጋው ላይ ዋጋ ሲከፍል ጌታ ኢየሱስ ክርስቶስ ኃይሉን ገልጧል። ታላቅነቱን ገልጧል። አዳኝነቱን ገልጧል። ታላቅ ፍቅሩን ደግሞ ገልጧል። ለዚህ ነው አሁን ያነበብኩት ክፍል ማለትም ሮሜ አምስት ስምንት ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ስለ እኛ ያለው የራሱን ፍቅር ያስረዳል ይላል። በሶስተኛ ደረጃ እግዚአብሔር በመስቀሉ ሐዘናችንን አስወገደልን። ወይም ደግሞ በመስቀል ሞት በተሰቀለው በቀራኔው መስቀል ላይ በኢየሱስ ክርስቶስ ዋጋ መክፈል ምክንያት ሐዘናችንን ለዘላለ ያስወግዱታል ሐዘን የተባለው ነገር በክርስቶስ ኢየሱስ ስጋ ላይ በሞቱ ተሰቅሏል ማለት ነው። ኃጢአትም ተሰቅሏል፣ እርግማንም ተሰቅሏል። ኢሳያስ 53 ሙሉውን ምዕራፍ የሚናገረው ነቢዩ ኢሳያስ ያየው የተናገረው ትንቢት ነው፣ የተፈጸመ ትንቢት ነው። ግን ስለ ጌታችን ስለ ኢየሱስ ክርስቶስ ዋጋ መክፈል ስለ መስቀል ሞቱ ነው የሚናገረው። ስለዚህ ከዛ ክፍል ወስጄ ነው ይህንን ክፍል የማነበው። እግዚአብሔር በመስቀሉ ወይም ደግሞ በክርስቶስ ኢየሱስ የመስቀል ስቅላት በስጋው ላይ በከፈለው ዋጋ ወይም መስዋዕትነት ምክንያት ሐዘናችንን አስወግዶታል። ኢሳይያስ 53 አራት ላይ እንዲህ የሚል ቃል እናነባለን። በእውነት ይላል በእርግጥ ደዌያችንን ተቀበለ። ማን? ጌታችን ኢየሱስ ክርስቶስ የእኛን ደዌ፣ የእኛን ስቃይ፣ የእኛን ኃጢአት የኛን ቅጣት ደውያችንን ሁሉ ህመማችንን፣ ስቃያችንን፣ ጭንቀታችንን ሁሉ የእኛን ፍርድ በስጋው ላይ ተቀበለ ይላል። ህመማችንንም ተሸከመ ህመማችንን፣ ቁስላችንን በኃጢአት ምክንያት በአዳም እና በሔዋን ኃጢአት አለመታዘዝ ምክንያት ዓለም ሁሉ ተፈረደበት። የሰው ዘር ሁሉ ኃጢአት ተላለፈበት ያንን ኃጢአት እግዚአብሔር በልጁ በኢየሱስ ክርስቶስ ስጋ ላይ በመስቀል ስቅላት ፈረደበት። ኃጢአትን በልጁ በኢየሱስ ክርስቶስ ሞት ስቅላት ምክንያት ፈረደበት። ስለዚህ ጌታ ኢየሱስ ክርስቶስ ሐዘናችንን ደዌያችንን በሽታችንን እርግማናችንን ኃጢአታችንን ሁሉ በስጋው ላይ ተሸከመ። በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል። እኛ ግን እንደተመታ፣ በእግዚአብሔርም እንደተቀሰፈ፣ እንደተቸገረም ቆጠርነው። ስላልገባን እንደዛ መሰለን። ነገር ግን በእውነት የኔና የእናንተን ደዌ ነው የተቀበለው ነው የሚለው ኢሳያስ ደዌያችንን ተቀበለ፣ ህመማችንንም ተቀበለ ስቃያችንን ሐዘናችንን፣ ሁሉ በስጋው ላይ ተቀበለ። በእውነት እርግጠኛ ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በመስቀሉ ምክንያት ወይም ደግሞ በጌታችን በኢየሱስ ክርስቶስ ሞት በቀራኒዎስ መስቀል ላይ በተሰቀለው ራሱን አሳልፎ በመስጠቱ ደውያችንን፣ ህመማችንን፣ ሐዘናችንን፣ ጭንቀታችንን፣ ኃጢአታችንን፣ እርግማናችንን ሁሉ ተሸክሞታል። ስለዚህ ጌታችን ኢየሱስ ክርስቶስ በመስቀል ስቅላቱ በስጋው ላይ የኃጢአታችንን ቅጣት ተቀበለ ማለት ነው። ሀዘናችንን ወሰደ ማለት በኃጢአት ምክንያት የሚመጣ ውጤት አለ። ሞታችንን ሞተልን፣ ስቃያችንን ተቀበለልን፣ ኃጢአታችንን ተሸከመ ማለት ነው። በመስቀሉ ከእግዚአብሔር ጋር አዲስ ህብረትን አገኘን። ጌታ ኢየሱስ ክርስቶስን የተቀበለች ነፍስ ከእግዚአብሔር አብ ጋር ህብረትን አዲስ ህብረትን አዲስ ቤተሰብነትን ታገኛለች። በመስቀሉ ምክንያት ከእግዚአብሔር ጋር አዲስ ህብረት የተቋረጠውን ህብረት ጌታ ኢየሱስ ክርስቶስ ራሱን አሳልፎ በመስጠት በመስቀል ላይ አሳልፎ በመስጠቱ ምክንያት ከአብ ጋራ ከእግዚአብሔር አብ ጋራ ከአባት ጋራ ከሰማዩ አባታችን ጋራ አዲስ ህብረትን እንድናገኝ